ጽናትና ባቢ እንግዲህ ዛሬ በልዩ የሆነ ሰርግ ፕሮግራም ይገኛሉ። እውነት በጣም እጅግ ደስ ብሎናል። የጽናት ስቃይ ፈተና አብቅቶ ዛሬ ላይ በደስታ አባቷንም ማሳየቷ እጅግ ደስ ይላል። እንግዲህ በሚገርም ሁኔታ ራሂል የጽናትን አባት ለመግደል ስትወስን፣ ግን እራሷን ጉድጓድ ከተተችው። እሷ በፖሊስ ስትያዝ እነሱ እንግዲህ ዛሬ ሰርጋቸውን በስነ ስርዓት ደግሰው ተጋቡ። ባቢና ጽናት መልካም ትዳር ይሆንላቸው። ሲከትል እንግዲህ የባቢ አባት አቶ ተስፋዬ እንደዛ ድህነትን ወደዛ ችግርን ወደዛ ሀብትን ወደዚህ እያለ ሲመጻደቅና ሀብታም ይስጥ ሀብታም ይሳቅ ይደሰትበት እያለ የሚመጻደቀውን የግርምሽን ድርጅት ዛሬ ነጠቁት። እሱም ምንድን ነው ባቢ እውነቱን በማውጣት ለነጽናት በመወገን የሀቃቸውን በግፍ የተዘረፈ ገንዘባቸውን ለነጽናት አስወሰነላቸው። አይገርምም! አባቱን ተው አባዬ እየሄድክበት ያለው መንገድ የተሳሳተ ነው፣ ድህነትንም በዚህ አይደለም የምትበቀለው እባክህን ቢለውም እምቢያለ መጨረሻ ላይ ግን ይሄ ነገር እመንኝ ለባለቤቶቹ እና ሀቁ ያንተ ስላልሆነ ጊዜያዊ እንጂ ካንተ ጋር የሚቀጥል አይደለም ብሎት ነበር። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርት ይዘመተናል ማለት ነው። ራሂል ባለፈው ግርምሽን እንግዲህ ለማስወገድ ዊቸሩን ይዛወታ በደረጃ ላይ ለማሽከርከር ስትል ጽናት ከ ወጣችበት ሱቅ ሀጃዋን ገዝታ ስትመለስ አገኘቻት። እናም አባቷን እያሽከረከረችው እያለ ጽናት ከታች ወይቸሩን በማየት የአባቷን ነፍስ አተረፈች። አሁን ግን ራሂልን ለፖሊስ ጠቁማ አስያዘቻት። ፖሊስም ያለውን ነገር አጣርቶ ራሂል ያደረገችውን ነገር አጥብቀው ስትያዝ፣ በፊት ክዳ ነበረ። መጨረሻ ላይ ግን አይ አው በቃ ልጁ የድብሮ ፍቅረኛዬን በጣም የሚወደውን ፍቅረኛን ስለቀማችኝ እሷን የተበቀልኩ መስሎኝ አባቷን ከዚህ ምድር ላይ ለማስወገድ ነበር። ያን ጊዜ አባቷ ቢወገድ ስትነፋረቅ፣ ጊዜዋን ታጣለች። ለሱ ጊዜ ስለምታጣ ባቢ የኔ ይሆናል በማለት ነበረ እናም ግን ደግሞ ደርሳ የአባቷን ነፍስ አተረፈችው ብላ እሷው ራሷ ተናዘዘች። ከዛም እንዳንቺ አይነት አረመኔማ አታስፈልገንም በማለት እስር ቤት ተወረወረችላቸው። አሁን እንግዲህ እንደዛ ስንደላቀቅበት የነበረው የባቢ አባት አቶ ተስፋዬ ሀብታም ይሳቅበት፣ ሀብታም ይስጥበት ሀብታም ይዝናናበት፣ እያለ የሚሞላቀቅበትን ሀብት እንዲሁም ድህነትን አላግባብ የሚበቀለው አቶ ተስፋዬ ጉድ ሆኗል። መልሶ እዛው ጎዳና ወደቀ። እሱም ምንድነው ባቢ አባቱን በሚችለው ሁኔታ መከረ። አባዬ እባክህን አሁን እኔ የጽናት ባልሆኛለሁ፣ ይበቃናል። በፍቅር ከኖር እውነታውን አውጥተን ገንዘባቸውን እንመልስላቸው። ልጅህ አይደለሁ? አንተም በመጥፎ ነገር ድህነትን ከምትበቀል ብሎ አባቱን ለመነው። አባትየው ደግሞ አንተነህ ጥላቴ፣ ሌላ ሰው አይደለም አለ። እንግዳውስ ያንተ ምጣፈንታ እንደ ራሂል ነው የሚሆነው። በኋላ ምን አደረግኩ ልጄ እንዳደረገኝ ልጁ እንዳደረገውም እየተባልኩ መወቀስ የለብኝም በሚለው መክሬ ያለው ከዚህ በኋላ ለምንም ቦታ የለኝም አልሰማም አለ። በጣም በሚከብድና በሚገርም ሁኔታ እሱም ልጁ ላይ እባቢ ላይ መጮህ ጀመረ። ከዛም አሁን ላይ ጽናትና ባቢ አብረው ትዳራቸውን መሰረቱ። እንግዲህ ግርምሽ የሚያስደስተው በዚች ምድር ላይ ምንድን ነው ተብሎ ሲጠየቅም ልጄ እዚህ ደረጃ መድረሷ ብቻ ነበረ የምፈልገው። ይሄው ደረሰችልኝ። ይህንን ካየሁኝ እኔ ከምንም በላይ ደስተኛ ነኝ። ኖርኩ አልኖርኩ ምንም ቦታ የለኝም። ልጅ ደስታዋን ማየት ነበረ አለ። ከዛም ባቢ ደግሞ እንደዛ ትበልጋሽ ግርማ፣ ገና ብዙ ፍሬያችንን አይተህ ነው። ኤይ ከህመምህ ድነህ ደግሞ ቁመ ትሄዳለ እምኔ ብሎ ቃል ገባለት። ከዛም እኮራባሃለው ልጄ አንተ የተባረክ ልጅ ነህ አለ ባቢን ግርምሽ። ከዛም እንዳለውም ባቢ እንግዲህ አባቱን በሚችለው ሁኔታ ምክሩን ለገሰ። አባቱ ግን አያገባህም በማለት ባቢ ላይ ጮኸበት። እንግዳውስ ጠብቀኝ ከሰሞኑ የራሂል እጣፈንታ አንተም ላይ እንደሚያባርቅ አት ዘንጋ ብሎ ባቢ ከድርጅት ወጥቶ ሄደ። ጽናትም በደስታ እንግዲህ እየተፍለቀለቀች ትገኛለች። መጨረሻ ላይ ባቢ አባቱ ጋር ለድጋሚ ሄዶ አሁንም እባክህን በፍቅር ከኖረን ይበቃናል፣ ድህነት ብርቅ አይደለም። ይሄ ነገር ደግሞ ድህነትን ልታስወግደው ያመጣኸው ገንዘብ ያንተ አይደለም። እውነቱን ይዤ ከሚስቴ ጋር እውነት ደብቄ መኖር አልችልም። ስለዚህ እውነቱን እነግራት አለውኝ አለ። ከዛም ተትዝታ ጋር ተደራድረት አይሆን ተባብለህና እንዲሁም ደግሞ በሀሴት ወስደህባቸው እየኖርክ እንደሆነ ነግራለሁ ሲለውም አንተነ ጥላቴ በማለት አሁንም ጮኸበት። ከዛ ፍርድ ቤት ሂዶ ተነት እዝታ ወንጀል በመናዘዝ ይህ ባቢ አባት ያንን ድርጅት ለቆ ህዶ እንዲታሰር አደረገው። አሁን ያ ንብረታቸውን አጥተው ሀዘን በሀዘን የሆኑ እንዲሁም ደግሞ ብዙ ስቃይ አሳልፈው ጽናትና ግርምሽ እዚህ ደረጃ የደረሱት ንብረታቸው ሙሉ በሙሉ ቤታቸው ተሽጦ ግማሹ ለባቢ አባት፣ ግማሹ ለነጽናት ቢሆንም አሁን ዋናና ሰርተው የሚያድሩበት ድርጅታቸውን በእጃቸው አስገባላቸው ባቢ። ብረት መዝጊያ አማች ማለት ይሄ ነው። ግርምሻውን ደስታውን መቋቋም አቃተው። ይሄ የሚገርመው ነገር አንድ መጥፎ ነገር ሲመጣ የተሻለ ደስ የሚል ነገር ይዞ እንደሚመጣ እወቁ ልጆቼ ብሎ ምክሩንም ለገሰ። ራሂል የኔን ነብስ ለማጥፋት ወደ እኔ ብትመጣም ግን ብዙ ነገሮችን ነው ይዛ የመጣቸው። አንደኛ እናንተ ልጆቼ ሰርጋችሁን፣ አለማችሁን፣ ትዳራችሁን እንዳያደርጋኛለች። ሁለተኛውና ዋነኛው አስፈላጊ ደግሞ የአባትህ እውነታ ወጥቶ ያ ብዙ ስቃይ ያሳለፍኩበት ድርጅት የጽኑ እናት ስጦታ ድርጅት በእጅ የተመለሰ ከዚህ በላይ ምን ደስታለ? ከዚህ በኋላ ደግሞ ቁሜ መራመድ እችላለሁ። ከፈጣሪ ጋራ ያ ማለት እናንተ ምንም በደስታ የልጄን ፍሬ እያየው እኖራለው ማለት ነው ፈጣሪ ፈቅዶ እስካኖሬ ድረስ ደስተኛ ነኝ አለ ባቢም አሁን በጣም ደስታ በደስታ ያ በስቃይ ያደገው ልጅነቱን ረስቶ አሁን እንደገና አዲስ ተወልዶ ከጽኑ ጋር እየኖረ መሆኑን ሲረዳ እጅግ በጣም ደስተኛ ሆኗል እንግዲህ ደግሞ ለጽኑ ከጎኗ ሁና በሀዘኗም በደስታዋም የምትቆረቆረዋ ብሌን ከምንም በላይ ከሷ በላይ ደስተኛ ሆናለች። ጓደኛዬ፣ ይሄ ቀን እንደሚመጣ ተስፋ አረግ ነበር፣ ግን ከባቢ ጋር የሆነል ብዬ አልጠበኩም ነበር። እናም እንኳን ደስ አለሽ፣ ያንቺ ደስታ ለእኔ ከምንም በላይ እጅግ ደስታዬ ነው። እውነት እምለው ቃላት የለኝም፣ አለች ብሌን። እንግዲህ ጽናት ደግሞ የደስታ እንባዋን አንብታ አልጨረሳለች። ግን በአንድ በኩል እናቴ ብትኖርና ይህን ደስታዬን ብታይ ምን ያክል አለሜ ሙሉ ይሆን ነበር። እናቴን በድጋሚ የነጠቀችኝን ትዝታን ነፍሷን አይማረው በማለት መጸለይ ጀመረች። ከዛም ግርምሽ በቃሽ ስለ እሷ አታንሺ አለ እናም ቀጠለችና ብሌን እንደ ጽኑ ለምን ፈጣሪን ታማረር ያለሽ ያ ሁሉም የሚያሳዝን ጊዜ የምትወጃትን እናትሽን ነጥቆ የምትወጂውን የእናትሽን ንብረት ድርጅትና ቤት ነጥቆ አሁን ደግሞ በደስታ ሲያጎናጽፍሽ የፈጣሪን ተአምር አመስግናይ ስትቀበይ እኔ እና አንቺ ካንች አልጠብቅም ለምን ሞት ትወቅሻለሽ አንድ ፈተና ትልቅ ፈተና ማትዋጭው ፈተና የሚመጣው የተሻለና የደስታ ማማ ሊያጎናጽፈሽ ነው አለቻት። ቻናሉን ሰብስክራይብ እያረጋችሁ